ጌታነህ አመሰግናለሁ። በቅድሚያ በአምስት ጨዋታ በሶስት ጨዋታ አምስት ግቦች ያስቆጠራል አንድ አሲስት አድርጋል። እያደረግህ እንቅስቃሴ እያደረግህ ያለው እንቅስቃሴ ምን ይመስላል? ያው አሁን በጣም ጥሩ ነው። ቲማችን ከጊዜ ወደ ጊዜ የተሻሻለ የመጣ ቲም ነው። እንዳየው ከሆነ ከትልቅ ቲሞች ጋር ሲደርሰው ጥሩ ቻሌንጅ ያደርጋል እና ያ ነገር ጠቅሞናል። እኔም ያው ከተጫዋቾቹ ለእኔ ብዙን ጊዜ አሁን ተነጋግረናል። አሁን ለአንተ ነው ምንትምንለው ያለ ከጎና እንድርቅም ብለውኛል። ትንሽ ወደ መጀመሪያ አካባቢ ትንሽ የእንቅስቃሴ መውረድ ነበረ። አሁን ግን ተጫዋቾቹ ከጎን ስላሉ አሪፎኛል። በተከታታይ ግብ እያስቆጠርክ ነው። ተደጋጋሚ እንቅስቃሴዎችን እያደረግክ ነው። ኬት የተገኘ ነው? ኬት የመጣ ነው? በመጀመሪያው ዙር ይህ አይስተዋልብህም ነበርና አሁን የቀደመው ጌታንን እያገኘው ኬት ተነሳሽነቱ ኬት የመጣ ያ እንትን ዝግጅት አልሰራው። ፕሪሲዝን በጣም ከባድ ነው። ከሳሰረ ኳስ መጀመር በጣም ከባድ ነው። በጉዳት ምክንያት ቲሙ አንዶር ከምናምን እኔ አልገባውም በቃ ወደ ጌም ነው ወደ ድሬዷ ስኔ ነው ወደ መስራት የተቀላቀልኩትና ያ ነገር ትንሽ ጎርቶኛል። ወደ ቀጥታ ወደ ጥሩ እንቅስቃሴ ሄደ መምጣት ግን አሁን ከጊዜ ወደ ጊዜ እና ናሽናል ቲም ላይ ምራፍት ሲኖር ጠንክሬ በመስራት ያው ወደዚህኛው እንትን ምናልባት በተከታታይ ግብ ያስቆጠርክ ነው ወደ ለመድከው የከፍተኛ ግብ አስቆጣሪነት መጥተሃል። ከመሪው አህመድ በአንድ ጎል አንሰ ዘጠኝ ጎሎች ላይ ደርሰሃል። ስለ ኮከብ ጎል አግቢነት ምን ታስባለህ? ያው ብዙም ጊዜ እኔ ብዙም ጊዜ እናገረዋለሁ ስለ ኮከብ ጎል አግቢነት ሳይሆን እኔ በእኔ ጎል ቲሙ እንዲያሸንፍ ነው የምፈልገው እና ያው አይተዋል። አሁን እኔ የኔ ጎል ማግባት ቲሙንም ወደ ላይ አምጥቶታል ና ያ ነገር ነው ለማስቀጠል። ቀስ ተብሎ ይደረስበታል ኮከብ ጎል አግቢነት።